አረ የሆነ ነገር እየተፈጠረ ቁጥር የሆነ ለራሱ የሚኖር ሰውን አላውቅም፣ ግን በውስጥ ምን እየተፈጠረ ምን እንደምትፈጠር አናውቅም። ለራሱ ህይወት እየኖረች ያለችው ልጅቷ ጋ ማለት ሮጣችሁ ጭንቅላቷ ላይ አትውጡ። በቃ ተው። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል እንደናች ላይ ቤተሰብ እንደናችሁ፣ ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እኮ የኔ ነገር ሰማሁና አላቅም በሆነ በየ ቲክቶክም እኔ አላቅም በየቦታ ሁሉም የተወራውም እና እየሰማሁ ነኝ። ብሩክ ና ሱስ ና ሄሚ ና ብሩኬ ለመለየት ያቀዱት ሴራ አለ ለእነሱ ማለት የሆነ አላቅም ብሩክ ና ሄሚ አንድ እንዲሆኑ አይፈልጉም። ሱስ ና ፋፊ ሁለቱም ተመካክሮ ሄሚ ና ብሩኬ ለመለየት ጥረት እያረጉ ይገኛሉ ምናምን ሲትሉ ይሰማውና እና በጣም ገርሞኝ ነው። ፋፌ ስለ ፋፊ ከዚህ በፊት ኢንተርቪው ተቀርበዋል። የኔ ማለት እሷ ሳትሆን ብሮክና ሄሜ ሲያወሩ ፋፌ ላንቴ ምንድናት ብላ ጠይቃለች። ይሄንን ነገር ወዲያለ ተመልሰን እያወረን ያለ ነው። ምክንያት የኔ ችግር ብሩክና ሄሚባል የተፈጠረ ቁጥር ላይ ፋፊ ጭንቅላት ላይ ሰው ሮጦ ነው የሚወጣው። እሱ ልክ ናቸው። ብሩክን ማይፈልግ ወንድ ሴት የለችም፣ ማትፈልግ ሴት የለችም ምድር ላይ ግራ ገብቶኛል። ማለት ከብሩክ ውጪ አይታይ። ምንድነው ያላቅም ሆነታችሁ ነው? ያው ብሩክን ብታፈቅሩ የሚፈቅር ወንድ ነው። የንግስቷ ንጉስ ማለት ነው። እውነት ነው፣ ግን ብታፈቅሩም የማታገኙት ልጅ ነው። እንዴት አድርገ አድርጋችሁ ነው የምታገኙት ከሄሚ ውጪ። እሱ ለማንም ሴት ሊሆን አይችልም። እኛ ስላልን ሳይሆን እግዚአብሔር ካለ ለሄሚ ነው ብቻ ነው እንጂ ብሩከ፣ እግዚአብሔር ካለ እኛ ምንም ልል አልችልም። እግዚአብሔር ያለ ነው የሚሆነው። ሶ ሮጣችሁ ፋፌ ጭንቅላት ላይ ለምን እንደምትወጡ ነው ግራ ይገባኝ። እኔ ማለት ነው ፋፊና ሱሲ ብሩክ ብሩክን ይፈልጋሉ እያላችሁ ነውና ተውት። ሰው ልጅ ሕይወቱን የኖርባት የሆነች ችግር የተፈጠረ ቁጥር አንድ ሳሁን ታችሁ እከለ እንደዚህ ብሏል እከለ እንደዚህ ብሏል ይትላላችሁ። ፋፌ ያለችው ዱባይ ነች። ልክናችሁ እሷ ግን ብሩክን እንደምትፈልግ ከኒው ከዚህ በፊትም አቀናል ወይም እና አቀለን ብሩክን እንደምትፈልግ ስለሷ በየቦታ ሁሉ እንደሚወራ ሰምተናል። እና አሁን ይች እውነተኛ እርግጠኛ ሆና ዳኔ ፍቅረኛ ከሆነች እንዴት ሆና ነው ለቡሩኬ ፍቅረኛ ልትሆን የምትችለው? አንደኛ ነገር ማለት ነው ሱሲ ማለት ነው ተረዳችኝ። እሷ የብሩክ ማለት ብሩክ ነው ያልኩነኝ ፋፌ ማለት የዳኔ ፍቅረኛ እውነት። እኔ የምላችሁት ነገር አሁን ዳኔ እቺ ልጅ እውነትን ማፈቅዳታል እውነትም ፍቅረኛ ነች የምለው ነገር ነው። ግራ የሆነ አሳቢ ውስጥ ላይ ያለው ማለት ነው። እውነተኛም ፍቅር ቢኖር እሷ እውነትን ቢያፈቅራት ኖሮ እንደዚህ አይነት ነገር ውስጥ እንደዚህ አይነት አሳብ ውስጥ ሊገባ አይችልም በፍጹም ማለት ነው። በዛ ላይ ደግሞ እሷም ደግሞ እሱ እውነተኛ ፍቅረኛ ቢሆን ኖሮ ከቡሩክ ጋ መጣ እንደዚህ አይነት ፓንቅ አትሰራም። አንደኛ ነገር ሶ እና እንዴት ነው ነገር ለምንድን ነው ለየራሱ ህይወት የሚኖረው ሰውን አምጥታችሁ ልክ ናችሁ። የተደረገ ነገር ልክ አይደለም፣ እና ይሄ ነገር ፋፊና ሱሲ የተዘጋጀች ነገር ነው የምትባሉት ነገሮች እኔ አላቅም። የሆነ ተረጋጉ፣ የምር ነገ ወይም ዛሬ ታሪቆ ይመጣሉ። የሆነ ማያሳፍር ነገር ባናውራ እንዴ ለምንድነው በትግስት ማንጠብቆ እነሱ እስክታርቁ ድረስ እና ያሰቡትን እና ያቀዱትን ነገር? አላቅም ፍራንክ ምሁን ሲራ ምሁን እና ሚናቆ ነገር አለ ካላቀቃ ቢዶ ማየት ነው። ሶ አላቅም፣ ለምን እንደሆነ ባናውቅም ብዙ ችግሮች ብዙ ነገሮች ይመጣል በየቦታ ሁሉ አንዳች አዲስ አዲስ ነገሮች ይፈጠራል። ቡሩክና ሄሜ የተዛዛ ማለት ከታላ ቁጥር ላይ የሆነ ነገር ነው። አዲስ ነገር ካይትም ይመጣል ማለት ነው። ለምን እንደሆነ አላቅም። እኔ ግራ ነው መገባኝ። እንዴ አላቅም ለምን እንደዚህ ትሆናላችሁ እ ለምንድን ነው ህይወቱን የሚኖረው ሰው ሀምታችሁ አንጠልጥላችሁ ጭንቅላት ለሚታስቀምጡት የሰው ጭንቅላት ላይ ቡሩክና ሄሜ እኛ ስላለንም አይደለም ግን አውቃለኝ ሄሚና ብሩከ እንደማይላዩ በፍጹም እንደማይላዩ አውቃለኝ። እግዚአብሔር ነው ያገናኛው እነሱ ሰው ሳይሆን እግዚአብሔር ነው ብዙ ችግሮች ከዚህ ስንት ችግር ተፈጥሯል። እኔ ያሰብኩት እውነት ይለያያሉ ወይ ነው። እግዚአብሔር ወግኝ እሄ ልጆች፣ እስከዚህ ድረስ ነው እስከዚህ ድረስ ነው ወዲ ያረከኝ ብዬ እግዚአብሔርን ጠይቄ አውቃለኝ። መቼ ያ ብሩክ ዱባይ ጥሎ የመጣ ጊዜ በቃ ሄሚና ብሩክ ከዚህ በኋላ በቃ ተለያዩ ብዬ አላቂሼ ማለት ነው የምር ነው ምላችሁት። በጣም ማለት ነው ሶ ያነ ራሱ አልተለያዩም። እግዚአብሔር ያገናኘ ሰው ደግሞ ሰው ልጅ ምን የሚያረግ ምን ያክል መንገድ ምንም ርቀት ይሄድ በፍጹም አይለያይም። ብሩክም ደግሞ ለሄሚ ብሎ እግዚአብሔር የፈጠረ ማለት የፈጠረ ልጅ ከሆነ የትም የትም አይሄድም። ለሌላ ሴት ሊሆን ለሌላ ሴት ሊሆን አይችልም። እና ሄሚም ደግሞ ለብሩክ የተፈጠረ ሴት ከሆነች ምንም ታስብ ምንም ይሁን ምንም ይሁን በስ ማለት በጉልበትና በስጋ የምናደርገውን ነገር ምንም የለም። አንደኛ ነገር አንድ ነገር የምናደርገው ደግሞ ህይወታችን ላይ እግዚአብሔር የፈቀደ ነገር ብቻ ነው። ተረዳችሁኝ። ቡሩኪና ሄሚ ደግሞ ሰው አይደለም የሚያገናኘው። ምንለዩ ሰው ቢያገናኝ ኖሮ ድሮም ተለያይቶ ነበር። ድሮ ማለት ነው ድሮ ድሮ፣ አሁን እዚህ ጋር ሳይደርሱ በፊት ሰው ቢሆን ሰው ያገናኛ ሰው ሰው ምን ነው የሚያለያየው? እግዚአብሔር ያገናኛ ሰው ደግሞ እግዚአብሔር እስከ ጥግ ድረስ እጁን ይዞ ነው የሚመራው። ተረዳችሁኝ። ሱሲ ፋፊ እክሌ ማን ነው? እኔ እንደዚህ ለምንድ ነው አላቅም። የሆነ ትኩስ ትኩስ ወሬ ካይቶ ነው የምታመጣው እንዴ? ለምን? ፋፊና ሱሲ አይደለም እኮ ብሩክና ሄሚን ተገናኝቶ እዚህ እዚህ ድረስ ስራ እየሰሩ በፍቅር በቃ፣ ይሄን የእኔ ጃላቂን ብዙ ቤተሰብ እስኪያፈሩ ድረስ አላቅም። ስንት ነው አሁን ብሩክ 2000 ሰላሳ ምናምን ሰው ቤተሰቦች ሄሜ ሁለት መቶ ሺህ ስሌት ገባ ነው። ግን ይሄን ሁሉ ቤተሰብ እስኪ ወድ ድረስ ኦረዲ አምስት መቶ ሺህ ነው ስድስት መቶ ሺህ ሰው ሙሉ እስኪ ወድ ድረስ ያረጋው ምንድን ነው? በቃ እግዚአብሔር ለነሱ ያሰበው ሰው ፍቅርን ሰጥቷል። አንደኛ ነገር ሰው እንዲወድ ያድርጓል። ይሄ ደግሞ ሰው ሰው ያገናኛ። ሰው ቢሆን በፍጹም እንደዚህ ነገር ሊፈጥርም ሊሆንም አይችልም። ስለዚህ እነሱ ማል ያለው እግዚአብሔርና እግዚአብሔር ብቻ ነው፣ ሰው አይደለም። ያገናኛው ለማላየት ሰው ፋፊና ሱሲ ብሩኪና የሚ በፍጹም ለማላየት በፍጹም አይችሉም። ተረዳችሁኝ?

ብሩ ግን ይሄ እነሱ አይደለም እኮ ያገናኙት፣ እግዚአብሔር ነው እንጂ ሰው አይደለም። ሶ ስለዚህ ማንንም ወሬ ያላቀም ለቀመው ሁሉ ሀምታችሁ እዚህ ጋር ዩቲዩብ ላይ አትሉ። ደስ ይለኛል ሱሲ እና እከሌ እከሌ እንደዚህ ያደርጋሉ እንደዚህ ያደርጋሉ። ሱሲ ማናች እሷ? ፈፉ ማናች? እግዚአብሔር ነች። እንደ እሷ ማን ነች እሷ? ማለት እነሱ አብረው እንዲኖሩ የምትፈቅደው እሷ ነች። እንዲለዩ የምትፈልገው እሷ ነ እሷ ማን አባት ስለሆነች ነው እናንተ ደግሞ በየቦታ ሁሉ ችግር የተፈጠረ ቁጥር ፋፊ አምጥታችሁ አንጠልጥላችሁ በቃ ጭንቅላቱ ላይ የምትወጡት ወዮ ሹሃ ሙሽክለ ወላሂ ላዚም ተው እንጂ ቡሮኪም የራሱ የራሱ የሚያውቁ ልጅ ነው ምንድን ነው እንዶ እጅል አረጋችሁ እንደሆን ልጁን እጅል ማለት ነው ሄሚ እንደዛም እጅል አረጋችሁት ማንም ምግባ ማን ላይ ማንም ምግባ ግን እግዚአብሔር የፈቀደ ሰው በፍጹም መቼም አይለያይም ለምን ችግር የተፈጠረ ቁጥር ለምን ሌላ ችግር አምጣችሁ አንጠልጥላችሁ ታወራላችሁ? ለምንድነው አሪፋችሁ? እውነቱን የሚተወዱት ከሆነ ለምንድነው አጸልዩ? በቃ በሃይማኖታችሁ እግዚአብሔር ወይ ይሄንን ልጆች አንተ ጠብቅ ብላችሁ ጸልዩ። መቼስ ለራሳችሁ ማስተማር ትጸልያላችሁ። ይሄ ነገር በጣም ነው የሚገርመኝ ማለት ነው። ተው፣ ለምን ይሄን አክል ከማወራታችሁ በቃ ለነሱ የሆነ ነገር ብንጸልይስ እና ለምን ማንነታችን የሚወቁስ ነገር የምረን ነው የምላችሁት የምናወራው አነጋገራችሁ አነጋግር የምናወራው ሁሉ ነገር የሆነ አላቅም፣ ይህን እንጃ የሆነ ችግር ከብሩክና ሄሚ ማለት ብሩክ ብሩክና ሄሚ መሀል የሆነ ችግር ከተፈጠረ ልክ የሆነ ችግር ነው የሆነ የማይሆን ወደ ምታችሁ ነው የምታወሩት እንዴ? ለምን ማንነታችን የሚወቁስ ነገር ለምን እናወራለን? አለቃ ለምንድነው በትግስት ማንጠብቆ የሆነ ነገር የተፈጠረ ነገር እስኪ አልቅ ድረስ አቼንም አበባችንም ከዳባባን ሀምታችሁ እዚህ ጋር የምትለጠፉት ይለጥፋችሁ የሚለጥፍ ነገር ማለቱ ነው። አፋችሁን ለምንድ ነው የማዘጉት? እናንተ ግን ሰው ልጅ ደግሞ ህይወት ላይ ብዙ ነገር አለ። አንድ ነገር ብቻ ሁለት ነገር አለች። ፍቅርም አለ፣ ማጣላትም አለ፣ ማዋደድም አለ። ስለዚህ ሰው የሚያገናኘው እንዲኖሪ የሚፈቅዱ ሰው አይደለም። እንዳይኖሪ የሚፈቅዱ ሰው አይደለም። መፈቅዶ እግዚአብሔርና እግዚአብሔር ብቻ ነው። እነሱ አይደለም ሴትና የማንም ወጣጤ ሁሉ ማቶ አይደለም። ብሩ ሆና የሚያገናኛው እግዚአብሔር ነው ያገናኘው። ስለዚህ በቃ የማንም ሊቅምቅም ማለሽ ቅመሟ አፏ ይባረክ እጇ፣ ይሄን እየጻፈ እጇ ማለት ነው። አዎ እንደዚህ አይነት ነገር ማለት ነው ተረዳችሁኝ? ሶ ስለዚህ ምንድን ነው የምታወሩት ነገር? ለምንድን ነው ማታውቁት የምታወሩት ነገር? አረ እስቲ አንዳንድ እስቲ ምናውረና ወር ማወቅ አለብን፣ እስቲ ማሰብ አለብን፣ እስቲ ቆም ብለን ሶሲ ማነች? ማናባት ስለሆነች ነው እሷ ሄሚና ብሎ ከእን ዚ እንዲሁ የምትፈልገው ግን፣ እግዚአብሔር ካለ አዎ፣ ምንም ማድረግ አንችልም። ሰው ከሆነ ሰው ማለት ነው፣ ሰው ሰው ነው። እኔ ማንም ሰው ሰው ነኝ። ማንም፣ ትንሽም ትልቅም፣ ሀብታምም ዳሃም፣ ጥቁርም ነጭም ሴትም ወንድም አንድ ነው። የፈጠረው እግዚአብሔር ብቻ ነው። ሶ ስለ ሁሉም ነገር ስለ ማወጣት፣ ስለ ማገባት፣ ስለ ማውረት ሁሉ በቃ የሚያውቀው እግዚአብሔር ብቻ ነው።

ሀይ ፈጣሪ ሆይ ድረስልኝ። ዘንድሮ ሮ እንካን ወይ ወይ ወይ ወይ በጣም ነው የምትገርሙኝ። እግዚአብሔርን ይምር። በጣም ነው እንጂ የምትገርሙኝ። ኦ ማይ ጋድ። እነሱ መቼ ሰታሪቆ ይመጣሉ ብለን እኛ ደግሞ በናፍቆት እየጠበቅን እንገኝ፣ እናንተ ደግሞ እከሌ እንደዚህ ብላ፣ እከሌ እንደዚህ ብላ፣ እከሌ እንደዚህ ብሏል ትላላችሁ። ዋይ ለምን ድን ነው ለላይክ እና ለቪው ብላችሁ የሆነ የማይሆን ወራ አምታችሁ የምታወሩት? ማን ስንቶች ስንቶች ናችሁ እንደዚህ የሆነ የምታወሩ ነገር ሁሉ ሁናት አድርጎ ሁናት አድርጎ ተቀብሎ የሚጨነቁት ሄሚና ቡሩከ ካንጀትና ካልቤ የሚወዱት ልጆች ማለት ነው። እንደ እንደዛ ወጦ ሜዳ ላይ ማያወሩ ልጆች ስንቶች አሉ። ስለዚህ ለምን ድን ነው የምታወሩ ለገተ ማለት ተቆጥባችሁ የማታወሩት? ተቆጣ እንጂ የሚታወሩ ነገር ሁሉ ይወቁ። መጀመሪያ ምን ይያወራው ነኝ የሰው ልብ ይሰብራል። እንደዚህ አይነት ነገር ብትሉ ደስ ይለኛል። ቃን በቃን ማአዲስ አዲስ ነገር ይዛችሁ አትመጡ፣ ውሸትም ደግሞ አታወሩ። ውሸት ቁጥሩ አይደለም። ውሸት ለሰው ልጅ ይያወራል። በእውነት የማያወራ ነገር ነው። ምን ታወራላችሁ? ወይ ታው እንጂ እረፉ ቤተሰቦች። እና ባላችሁበት ቦታ ሰላማችሁ፣ ቤተሰብ ሰብስክራይብ እያረጋችሁ ቤተሰብ ሁኑልኝ። ጨረቃ ፋሚሊዎች እውነት እኔ የሚያውረው ነገር ከተማቻችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑልኝ እላቸዋለሁ፣ እና አንድ ሺ ያስገቡኝ ወዳችኋለሁ ባላችሁበት ቦታ ሰላማችሁ ይብዛ። አትጨነቁ፣ የምትጨነቁት ብዙ አላችሁ። ሄሚና ብሩክ ለምን አይመጡም እያላችሁ ዛሬ ይመጣሉ ብዬ አስባለሁ። እኔ ደግሞ ውሸት የማወራ ሰው አይደለሁም። ይመጣሉ ብዬ ነው እንጂ በእግዚአብሔር ተስፋ አረጋለሁ። ተስፋ ያለው ሰው ጥሩ ነው። ተስፋ አንድ ነገር ላይ በቃ የለም ከዚህ በኋላ ማለት አንችልም። ይመጣሉ ብዬ አስባለሁ እና ጠብቁ። ፋ በሉ አትጨነቁ። ምግብ ስራም ደግሞ በደንብ ስሩ፣ ስራም አትርሱ እላችኋለሁ። ባላችሁበት ሰላማችሁ ይብዛ።